ፋኒና ሳምሪን እንግዲህ አብዛኞቻችሁ የሶሻል ሚዲያ ተጠቃሚዎች ታውቋቸዋላችሁ ብዬ አስባለሁኝ። ቀደም ሲል እንግዲህ በተለይ ከኮሮና በፊት ማለት ነው በሀገራችን ብዙም በዚህ በጥንዶች ሆነው በዩቲዩብ ላይ መጥተው የሚሰሩ ብዙም ባልበዙበት ሰዓት እነዚህ ሁለት ልጆች ነበሩ በጣም የሚታወቁት፣ ብዙ ተከታይ ያላቸው የዩቲዩብ ቪዲዮዎችን እንግዲህ በተደጋጋሚ የሚለቁ ጥንዶች ነበሩ። ፕራንክም ጭምር በስፋት ይሰሩም ነበረ። ከነሱ ቀደም ብላ ደግሞ ጂጂ ክያ የሳምሪ እናት ትታወቃለች፣ በዚሁ በዩቲዩብ ላይ እንደዚሁም በፌስቡክ ላይ በተለይ እንግዲህ እሷ የፖለቲካ ወሬዎችን ትችቶችን በማቅረብ ነው በስፋት የምትታወቀው። ይሁንና ግን በሁለቱ ግንኙነት እሷ ደስተኛ አለመሆኗን በተደጋጋሚ ስትናገር ነበረ። ከሆነ ጊዜ በኋላ ጀምሮም በስፋት ስለነሱ እንግዲህ ብዙ በማውራትም ትታወቃለች። ነገር ግን ደግሞ እነሱ ዝምታን በመምረጥ ህይወታቸውን ሲቀጥሉ ነበረ። በተለይ ፋኒ ምንም አይነት ምላሽ ምንም አይነት ስለሷ አንድ ነገርም ሳያወራ ማለት ይቻላል ለሰባት ዓመት ያህል ከሚስቱ ጋር በሰላም ሊኖር ችሏል ማለት ነው። አሁን ግን በቃኝ፣ ይበቃኛል፣ ከአሁን በኋላ መታገስ አልችልም ሲል ወደ ሚዲያ መጥቷል። ይህም የሆነበት ምክንያት ደግሞ ከአሁን በኋላ መታገስ አልችልም፣ እስካሁን ድረስ ልታቆም አልቻለችም፣ ከኔም አልፋ በልጆቼና በወላጆቼ ላይ እየመጣች ስለሆነ ጉዳዩን ወደ ክስ እየሄዳለሁ ሲል ነው ወደ ሚዲያ የቀረበው። ጉዳዩንም ወደ ህግ ይዬ እሄዳለሁ ነው ሲል የተናገረው የመጨረሻ ማስጠንቀቂያም እንደሆነም ገልጿል። እንግዲህ የሁሉ ቁርሾ የሁሉ ሰጠገባ የመጣው እሱ እንደሚናገረው ከሆነ ለምን እሷን አገባሃት? ከቤት የወጣችው አስገድድሃት ነው? በአንተ ፍላጎት ነው? እሷ ሳትፈልግ ከአንተ ጋር መኖር የጀመረችው አንተ ደግሞ ልጄን የምትመጥን ባል አይደለህም የሚል ምክንያት ነው ነው ያለው። እሱ እንደሚናገረው ከሆነ እንግዲህ ሳምሪ የመጣችው በጣም በችግር ውስጥ እያለች ቤት መኖር በሚያስጠላት ሰዓት እኔ ጋ መሆን ባትችልም ወደ ሌላ ሰው ጋር መሄዷ እንደማይቀር፣ ሴት ጓደኛ የሚሆን ሌሎች ጓደኞቿ ጋር መሄዷ እንደማይቀር እርግጠኛ ነበርኩኝ። ስለዚህ ነገር ግን ደግሞ በሁለታችን መሀል ፍቅር ስለነበረ በዛ ምክንያት ነው እኔ ጋር የመጣችው ሲል ነው የተናገረው። ከዛ በኋላ ግን እየደረሰብኝ ያለው ነገር በጣም ከባድ ነው፣ ከምችለው በላይ ሆኗል። ስለዚህ አሁን አልፋታትም፣ ወደ ህግ ጉዳዩን ይዤ እቀርባለሁ ሲል ነው ጉዳዩን የገለጸው። እኔ ሳምሪን እንጂ እሷን አግብቼ አይደለም እየኖርኩ ያለሁት ስለዚህ ከአሁን በኋላ ይበቃኛል፣ የምታገስበት ምንም አይነት ምክንያት የለም ሲል ነው የገለጸው ማለት ነው። እንግዲህ ከዚህ በፊት እነሱን ለማስታረቅ ሞክሬ ነበረ ብሏል። አዎ፣ ልክ ነው። እኛም ተመልክተናል በሶሻል ሚዲያ፣ በዚሁ በዩትዩብ ከዚህ በፊት ወጥተው ሰላም የሚመስል በሁለቱ መሀል አይተን ነበረ ሲጠያየቁ፣ አብረውን ቪዲዮ እስከ መስራት ድረስ ደርሰውም ነበረ። ነገር ግን ደግሞ በመሀል ጂጂ ወታ ስድቧን መቀጠሏን ሁላችንም ታዝበናል። እንግዲህ እንደ ምክንያት ሁልጊዜ የሆነ ነገር በተነሳ ቁጥር እነሱን እያነሳች መናገሯ በተዘዋወሪም ይሁን በቀጥታ ልጁን መሳደቧን አሁንም ቀጥላለች ማለት ነው። ከሰሞኑ ለዚህ ሁሉ ነገር ምናልባት ፋኒን ያወጣው ብለን የምናስበው በሁለት ቲክታከሮች መካከል የነበረ የፍቅር ግንኙነት የሚመስል ጨዋታ እንደዚሁ ተጀምሮ ነበረ። ለእነሱ ምላሽ ለመስጠት ስትል ነው እኔም ልጄን ሳላውቅ ነው የተነጠቅኩት በሚል ልጄን አይመጥናትም፣ ልጄ በእውቀት ከሱ የተሻለች ነች፣ በምን ከሱ የተሻለች ነች፣ ስለዚህ እንደኔ እንዳትሆኑ እያለች ምክር የሚመስል ዘለፋ ስትናገር የነበረው ይህም የመረረው ይመስለኛል። ከዚህም ባለፈ እንግዲህ ስለ ብሔሩ ስለ ቤተሰቦቹ ስትናገርም ነበረ። ይሄ ደግሞ በጣም እሱን ያስከፋው ይመስለኛል። ሰባት ዓመት በጣም ትልቅ ነው። ማንም ሰው ይሄን ያህል ታግሶ ይኖራል ብለን አናስብም። ስለዚህ ወደሚመለከተው አካል ብሄድ ይሄ ልጅ አይፈረድበትም። ይሁንና ይህንን ከተናገረ በኋላ ደግሞ ጂጂ ምላሽ ሰጥታለች ማለት ነው። እንደ መከላከያ ወይንም ደግሞ ሀሳቡን አልቀበልም፣ እኔ ነኝ የቻልኩት የሚመስል ሀሳብ ነው ይዛ የመጣችው። በጣም በሚገርም ሁኔታ ምንድን ነው ያለችው? በአንድ ወቅት እሷን ለማድረስ ገና ሳትወልድ እርጉዝ እያለች ቤታቸው ሄጄ ነበረ። ነገር ግን ደግሞ ዶሮ በመስራት ላይ እያለሁ ድንገት ራቁቱን መጥቶብኝ ሊደፍረኝ ነበር ስትል ይህንን ሀሳብ ይዛ መጥታለች። በወቅቱም እንግዲህ በጣም ተደናግጬ ከቤቱ ወጥቼ ሻሼን እንዳሰርኩኝ ሳልመለስ ቀርቻለሁ። በጣም ደንግጬ መሆነውን ጠፍቶኝ ነበረ። ልጄ ጋ ደውዬለት ነበረ። ለሱም ነግሬዋለሁ፣ ለጓደኞችም እንደዚሁ አሳውቅ ያለው በወቅቱ። ነገር ግን ደግሞ ማንም ሊያምነኝ ማንም ሊቀበለኝ አልቻለም። ይሄ ሁሉ ነገር ደርሶብኝ ነው ዝም ያልኩት እንጂ እንደሱ ወጥቼ ለመናገር እኔ ሳልጎዳ ቀርቼ አይደለም ስትል ነው የተናገረችው። ብዙ ኮሜንቶች ይሄ ነገር ሀሰት ነው፣ በፍጹም የሚሆን አይደለም። ምክንያቱም እሱን እንደውም በአንድ ወቅት ስትናገር የነበረው ሻወር ቤት እያለ በቀዳዳ ጮልቄ ሳይ ነበረ እንጂ እሱን እንደዚህ መቶብኛል ብለሽ እንኳን ስትናገር አልነበረም። ከሱ ይልቅ ከዛ ይልቅ ስታጣጥ ነበረ እያሉ ነው ኮሜንት እየሰጧት ያሉት። እሷ ግን እኔ ነኝ እንደውም ወደ ህግ መሄድ ያለብኝ ብዙ ሰዎች ያቃሉ፣ አርፈሽ ቁጭ በይም ተብዬ ነበረ። እንኳን አመጣኸው ሀሳቡን እንኳን ከአንተ መጣ እኔን ከሳለሁ ማለቱ ቀድሜህም የሄደው እኔ ነኝ ስትል ነው የተናገረችው። እስካሁን ድረስ ምንም እንኳን ሳምሪ ያለችው ነገር ባይኖርም፣ ነገር ግን ደግሞ ጂጂ እንደምትለው ይህንን ነገርም አቀናብራ የምታቀርበው ሳምሪ እንደሆነች አውቃለሁ እየሸወዳትም እንደሆነ ይገባኛል። ብዙ ሴቶች ጋም ሲሄድ እኔ ስነግራትም ሌሎች ጓደኞቿም ሲነግሯትም አታምንም። ስለዚህ እሷ ለእኔ ያላት ጥላቻ ከፍተኛ እንደሆነ ወይ ደግሞ ይህን እንድትጠላ የተደረገበት መንገድ ትልቅ ስለሆነ ነው፣ ይህንን ያደረገችው ካሜራ ደቅና ይህን ነገር እንድታወራው ያደረገች እሷ እንደሆነችም አውቃለሁ ስትል ተናግራለች። ማለት ነው እንግዲህ በጣም ከባድ ነው የቤተሰብ ጉዳይ። እኛ ምንድን ነው ልንል የምንችለው? ይሄ ነገር ምናልባት አንዳንዶች እንደሚሉት ገንዘብ ለመስራት ወይንም ደግሞ በዩቲዩብ ላይ በሌላም ፕላትፎርም ላይ ይህንን የቤተሰብ ግጭት ገንዘብ ለማግኛነት የምትጠቀሙበት ከሆነ በጣም ይደብራል። ምክንያቱም ነገ ልጆቻችሁ እንደናንተ ዩቲዩበር ወይንም ደግሞ ሌላ የሶሻል ሚዲያ ሰራተኛ ነው ሊሆኑ የሚችሉት። ወይስ ምንድን ነው? ለነሱ አታስቡም ወይ? ይሄ እንደዛ ከሆነ እኔ በጣም ስለሚገርመኝ ነው። ምክንያቱም ይሄ ነገር ፋይል ሆኖ የሚቀመጥ ነው። ከአንዱ ወደ አንዱ ዳውንሎድ አፕሎድ እየተደረገ የሚቀመጥ ነገር ነውና ለልጆቻችሁ ይሄ ነገ ምንድን ነው ምን ሊያስተምር ይችላል ገንዘብ የምንሰራው በዚህ አይነት መንገድ ነው ብላችሁ ልትነግሯቸው ነው ወይ? በቀላሉ ስልካችንን ልጆች ወስደው ማየት የሚችሉበት ሁኔታ ነው ያለው ዛሬ ላይ እና ይሄ ነገር ሊያዩት አይችሉም ብለን ማለት በጣም ይከብደናል። እንቆጣጠራለንም ማለት አንችልም። ከፍ ሲሉም ደግሞ የራሳቸውን ጥያቄ መጠየቅም ይጀምራሉ እና በእንደዚህ አይነት ነገር በእንደዚህ አይነት ሁኔታ የሚመጣውስ ገንዘብ ትክክለኛ ነው ወይ ብላችሁ ታስባላችሁ ወይ? የሚል ብዙ ሰው እንደውም ድራማ ነው በሶሻል ሚዲያ ላይ ለመስራት ገንዘብ ለመስራት ይዘውት የመጡት ሀሳብ ነው እያሉ ይገኛሉ፣ በጣም ብዙ ሰዎች። እኔ ግን ይሄ ነገር በግሌ ምክንያቱም ፋኒ እንደዚህ አይነት ነገሮችን ሊያደርግ ይችላል፣ ሳምሪ ራሷ ይሄን እንደዚህ አይነት ነገሮችን ልታስብ ትችላለች ብዬ አላስብም። ማስታወቂያዎችን መስራት ይችላሉ። ራሳቸው የካፕል ቪዲዮዎችን እንኳን እንደ ድሮ በደንብ እየሰሩ አይደለም፣ እና ቢሰሩ በጣም እንደሚታዩ እናምናለን፣ እናቃለን። ስለዚህ ለዚህ ለአንድ ጊዜ ለሁለት ጊዜ ቪዲዮ ለመስራት ብቻ ተብሎ የቤተሰብ ጉዳይ በዚህ አይነት ሁኔታ ወጥቶ ነገር ለልጆቻቸው መጥፎ ነገርን የሚይዝ ቪዲዮ ይሰራሉ ብዬ አላስብም እና ከዛ ይልቅ በሁለቱ ቤተሰብ መሀል የተፈጠረው ነገር አላውቅም፣ እንደው ምን አይነት ሰዎች ሊያስታርቋቸው እንደሚችሉ ምን አይነት ሰላም ሊሰፍን እንደሚችል ባይገባኝም፣ ነገር ግን ደግሞ ትክክለኛ ነው እውነት ነው ብዬ ነው እኔ የማስበው። ስለዚህ አሁንም ሊሆን የሚችለው ምንድን ነው፣ ወደ ራስ በማሰብ በተለይ ጂጂ በጣም አላቅም። ብቻ አንድ ሰው በሆነ ነገር ሳይጎዳ በሆነ ነገር የሆነ ነገር ሳይደርስበት ከአንዳንድ ማይንዱ ወደ አንድ ነገር እንደዚህ ሽፍት ያደርጋል ብዬ አላስብም። ስለዚህ የተጎዳ አእምሮ የተጎዳ ልብ ነው ያላት፣ በምን እንደተጎዳች ባላቅም፣ ቤተሰብን በዚህ ጥግ ለምን መጥላት ለምን መተቸት እንደፈለገች ባላቅም፣ ነገሩ ያለው መስተካከልም ያለበት ነገር በብዛት እሷ ጋር ነው ብዬ አስባለሁ። ስለዚህ በጣም ብዙ ሰዎች ይሄ ነገር ድራማ ነው ስለምትሉ ትንሽ ግር ስለሚለኝ ነው። እስኪ በኮሜንት ላይ ሀሳባችሁ ምንድን ነው ብታሳወቁ ደስ ይለኛልና ነገር ግን ደግሞ ለሁለቱ ቤተሰብ ናቸው። ነገ አንድ ነገር ብትሆን ቀድማ የምትደርሳው ልጇ ነች። አያት ሆናለች፣ የልጅ ልጆች አሏት። ስለዚህ እነዚህን ነገር ታሳቢ በማድረግ ምናልባት ነገሩን ከማባባስም እንደው ቆም ብለን እኛም ነገ ይገናኛሉ ብለን በማሰብ እስኪ ሀሳባችሁን አድርሱኝ ለማለት ነው። ቸሪክ ጠቅን